በስመ አብ ወውልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ በጌታችን በመላይታችን በኢየሱስ ክርስቶስ በሰማያዊ ስፍራ በመንፈሳዊ በረከት የተባረካችሁ የእግዚአብሔር በጎነት መልካምነት የሚያኖራችሁ ቸርነቱ የሚጠብቃችሁ ሀብተወል፣ ስመ ክርስትናን የሰጠን የሰጣችሁ ከሰማያት ወርዶ እመቤታችን ከቅድስት ድንግል ማርያም ተወልዶ መስቀል ላይ በተሰቀለ ጊዜ ዕዳ ሲከፍል ዕዳ የተከፈለለት ሕዝብ ያደረገን ያደረጋችሁ ሁላችሁ የቅዱሳን ቤተሰቦች እንደምን ቆያችሁ? ሁሉን የሚችል አምላክ መድኃኒት ጌታችን አምላካችን ከሰማይ አባቱ ከአብና ከዋ መንፈሱ ጋር ለዘላለም የተወደደ የተመሰገነ ይሁን። ተወዳጆች ቤተሰቦች ገና ወደ እመቤታችን ቅድስት ድንግል ማርያም ወልጊጤ ማርያም 140 ዓመት በላይ እድሜ ወደ አስቆጠረችው ስጦታ ይዘን እንሄዳለን ብለናል። ዘንድሮ ይሄ ነው የገና በዓል ፕሮግራማችን። እንደ ሰባ ሰገል ሆነ የምንሄድበት ፕሮግራም ቤተክርስቲያን መስቀደሻ ወንበር ፈልጋ ያንን እንድናሰራ እየተነጋገርን ነው። አንድ ወንበር 27 ኢትዮጵያ ብር ነው። ስመ ክርስትናቸው የተጽፎበት የገዛናቸው ወንበሮች ነው። የቅዱሳቱ ነው በቤተክርስቲያን ይቀመጣሉ። ይሄ ለእኛ ትልቅ የበረከት በረከታችን ነው። ደግሞም እናታችን ለእኛ የዘላለም ሕይወትን ብርሃንን ውላ ሰታናለች ልዩን የገና ስጦታ ክርስቶስን ሰታናለች የቤተልሔም እኛ እናስበን፣ እንደዚሁ በእምነት እንጓዛለን። 0911 41 13 80 ስልኬ ነው። ይህን ማድረግ የምታስቡ በዚህ ስልክ በኩል ወደ ቴሌግራም፣ ቫይበር፣ ዋትሳፕ ላይ መልእክት አስቀምጡልኝ። የቤተ ክርስቲያኒቷን የምትልኩበትን ሙሉ መረጃ አስቀምጥላችኋለሁ። እግዚአብሔር እናንተን ቤታቸውን ይባርክ። ታላቅም ጸጥታ ሆነ። ሉቃስ ወንጌል ምዕራፍ 8 ከቁጥር 22 ጀምሮ እስከ 25 ባለው አንቀጽ ውስጥ የተጻፈውን ታሪክ ዛሬ መንፈስ ቅዱስ ሕይወታችን እንድናይበት፣ እንድንመረምርበት፣ እንደ ጠፋው ድሪም መብራታችን ሆኖ ጎንበስ ብለን ራሳችን እንድንፈልግበት ያዘጋጀልን ነው። ከእለታቱም በአንዱ እርሱ ከደቀ መዛሙርቱ ጋር ወደ ታንኳ ገብቶ ወደ ባህር ማዶ እንሻገር አላቸው። ተነሱም ሲሄዱም አንቀላፋ። እንግዲህ ይሄ ሚድናይት አካባቢ ነው። በታንኳው ጥብርያዶስ በሚባለው ውሃ ወይም ባህር ላይ ወደዛኛ ወደ ማዶ ወደ አህዛብ ሀገር እንዲሄዱ ነው ጌታ ተነሱ ብሎ ያላቸው። ጌታችን ኢየሱስ ክርስቶስ አምላካችን መድኃኒታችን ተነሱ ሲል የት ነው ውዴት ነው ማለት አይጠየቅም። አብርሃም ተነስ፣ እኔ ወደማሳይ ሀገር ውጣ ነው እንጂ ያለው አንተ ወዳየው ሀገር ሂዳላሉ። እኛ ወደ አየናቸው ሄደን እናቃለን። ወደ ስብ ነው፣ ወደፈለግ ነው፣ ወደ መረጥ ነው ሄደና። ግን ደግሞ ሄደን ሄደን አልተደሰትንም፣ አልረካንም። ስለዚህ እግዚአብሔር ወዴት እንድንሄድ እንዲያሳይን መጠየቅ ይገባናል። አንድ ሰው አውሮፓ ሀገር የመኖር ትልቅ ፍላጎት እንደነበረው አማክሮኝ ነበር ከዚህ ቀደም እና እዛ ግን ከሄደ በኋላ ሕይወት ባዶ እንደሆነበት ነገረኝ። እና ምንድነው እየተነጋገር ነው እኛ ያየ ነው አይደለም፣ ሕይወት እሱ ያየው ነውና፣ እሱ ያየው ምንድነው? ምንድነው እንድሰራልህ፣ ምን እንዳደርግልህ፣ እንዴት እንዲኖርልህ ትፈልጋለህ ማለት እንደሚገባ ስንነጋገር ነበር አሁን ደቀ መዛሙርቱ ተነሱ እንሄድ ይችላል ብ ተነስተው ሄዱ። ማታ ነው፣ እንዴት ሳት እንወጣለን? የት ነው የምንሄደው? ጨለማ ነው አላሉ እና፣ ጌታችን እንሄድ ካለ ጨለማው ብርሃን ነው። ጌታችን እንሄድ ካለ ምድረ በዳውም ለምለም ነው። መቼም አብርሃምን ያየ ይህንን በደንብ ይመለከታል። እንግዲህ በመንገዳቸው ደግሞ ሰላም አልገጠማቸውም፣ አውሎ ነፋስ ተነሳ ነው የሚለው በባህሩም ላይ ወረደ። ውሃውም ታንኳይቱን ይሞላሃና ይጨነቁ ጀመር። እንግዲህ ሁለተኛዋ ደግሞ ግራ ለስጋ ግራ አጋቢው ነገር ጌታችን የመረጠው መንገድ የመረጠው ሰዓት ማዕበል የሚነሳበት ሰዓት ነበር። አውሎ ንፋስ ባህሩ ላይ ወረደ እና እውነት ለመናገር አታውቅም አንተ አታውቅም እስኪባል ድረስ የሚያደርስ የህይወት ማዕበል ያጋጥማል። በመረጡ ሱ መረጠው መንገድ ስንሄድ እሱን ብሎ የወጣ እሱን ተስፋ አርጎ የሚያድር ኑሮ፣ ህይወቴ አንተ፣ እንጀራዬ አንተ፣ አገሬ አንተ፣ ቤተሰቤ ብሎ የወጣ ሰው በህይወት መንገዱ በቃ ሜዳ ምንድነው፣ አልጋ በአልጋ አደለም። የህይወት መንገዱ ይበለጠ እንደሆም በቃ ተግዳሮት ይበዘዋል፣ እና መንገዴ ልክ አደለም እንዴ የሚልበት ጊዜ አለ። ያ ማለት ጥሪውን፣ የእግዚአብሔርን እውቀት መጠራጠር እንጀምርበት ጊዜ አለ። ሰው ልጅ እንደዚያን ነገር ቢያጋጥማቸው አትገርሙ፣ አትደነቁ፣ የመንገዱ ጸባይ ነው። ይሄ እግዚአብሔር እንድንሄድ አንድ ቦታ ሲጠራን፣ ወይም አንድ አግሎት ይሰጠን፣ ወይም አንድ ህይወት መስመሮች ሲከተን ሊያስተምረን ነው። ለምሳሌ ተንሽ ከእናት አባት ቤቶችና አግቢ ቢልሽ፣ ወይም ትዳር ያዝ ቢልሽ እግዚአብሔር ወደ ትልቅ ህይወት ቤት ሊከት ነው። አገር ቀይረ ብትሄድ ወይም ሌላ ስራ ብትለውጥ ወይም ደግሞ በህይወት አጋጣሚ አገልጋዩ ልትሆን ብትጠራ በዛ ውስጥ እግዚአብሔር ሊያስተምረ ነው። እግዚአብሔር የእኛን የሰው ውጤት አይደለም የሚፈልገው እኛ እንድንሰራ ነው የሚፈልገው። እና አሁን ይሄ የሐዋርያቱ መንገድ የትምህርትና የመሰራት መንገድ ነው። የተደበቀ ያልተሰራ ውስጥ ማንነት አላቸው። ፍርሃት፣ አለማመን፣ ሁኔታን አይቶ መገለባበጥ በሐዋርያት ልብ ውስጥ ነበር። በሰው ሁሉ ውስጥ ያለ እኛ ውስጥ ያለ እኔ ውስጥ እናንተ ውስጥ ያለ ነገር እነዚህ አባቶቻችን ውስጥ ነበር። እና ይሄ እነዚህን አባቶች የተለበቀ ያደፈጠ ፍርሃታቸውን የቀሰቀሰው የተነሳው ማዕበል ነው። እስኪጨነቁ ድረስ ነው። ውሃ ወደ ታንኳይቱ ሲገባ ተጨነቁ። ባህረኞች ናቸው፣ አሳ አስጋሪዎች ናቸው፣ ማግኘት የሚችሉ ናቸው። አንድ ችግር ቢገጠም ወዴት እንደሚሄዱ የሚያውቁ ናቸው። ግን ምን ያህል ከባድ ማዕበል እንደተነሳ የምትገምጡት፣ ባህረኞቹ ሳይቀሩ የሚሰሩትን እስኪያጡ ድረስ ነው የተጨነቁት የደነገጡት። ስለዚህ በመደንገጥና በመጨነቅ ውስጥ የሚገለጥ ሰውነት አለ ማለት ነው። ሕይወታችን ውስጥ በሚገጥሙት ነገሮች ስንነዋወጥ እኔ ነኝ፣ ማን ነው በእኔ ውስጥ ያለው እስክንል ድረስ የሚገለጥ ሌላ ሰው ውስጣችን እናገኛለን። ባለፈውም ተምረነዋል። ቅዱስ ዳዊት ተናገረውን ቃል ይዘን ያልተሰራ አካሌን አይኖች አየች። ሳይሰራ የተቀመጠ የተደበቀው ማንነታችን ይወጣል መከራ ሲመጣ እና ይጋለጣል ነፋስ ሲነፍስ ልብስን ገልቦ ራቁት እንደሚታይ ይሄ የህይወት ነፋስ ገለበው። በቃ ውስጣቸውን ገለጠው እና ራቁታቸውን የእምነታቸውን ድክመት አሳይ። እንግዲህ ይሄ የእኛም ነው። እኛ ያለፍንበት፣ ወዴት ሊሄድ ያልንባቸው እነዛ ለሊቶች፣ እነዛ ቀናት እንደዚህ የተፈተንባቸው ናቸው። እግዚአብሔር እርቃናችን፣ ውስጣችን አለ ብለን የኮራንበት ማንነታችን ምን ያህል ደካማ እንደሆነ ያሳየን እና በዛ ውስጥ ደግሞ የእሱን ታዳጊነት፣ አዳኝነት፣ ጠባቂነት፣ ርኅራሄ፣ ታጋሽነት ሰው እንዴት አንደርስታንድ አርጎ የሚኖር አምላክ እንደሆነ ያስተማረን በዛ መንገድ ነው። እግዚአብሔር በአውሎና በወጀን መካከል መንገድ አለው። መንገዱን አሳይቶናል። በአውሎና በወጀን መካከል መታለፍ የሚቻለው ከእሱ ጋር እንደሆነ አስተምሮናል። እግዚአብሔር ልጅ እና ቀርበው መቤቱ ጠፋን እያሉ አስነሱት። እሱም ነቅቶ ነፋሱን የውሃውን ማዕበል ገሰጸው። ጌታችን ቀሰቀሱት። ሰው የመጨረሻ ተስፋው ጌታችን ነው፣ እግዚአብሔር ነው። ተነስ ጌታችን፣ ተነስ ጌታ ሆይ ስንጠፋ ዝም ብለህ ትተኛለህ ብለውታል። እውነት ለመናገር እንደዚህ መሰማታቸው አይገርመኝ። ሁላችንም እኔን ጨምሮ እንደዚህ ብለን እናውቃለን። ስንጠፋ የማይገደው የማይጨነቅልን እውነት ለመናገር ነገሮች ሲረዝሙብን፣ ብቻችንን ስንሆን፣ ተስፋችን ሲመታ፣ መንገዳችን ሲዘጋ፣ በቃ እግዚአብሔር ተረት ሁሉ የሚመስል ጊዜ ነበር እና ጥሪያችን ልክ እንዳይደለ የመረጥነው መንገድ ተከትለን የወጣንበት መንገድ ልክ እንዳልነበረ ተሰምቶን ያውቃል። የኛ ልብ ምን አይሰማው? ልባችን ከሲወል የበለጠ ጥልቅ ነው እኮ ነው የሚለን እጅግም ክፉ ነው የሚለን ኤርምያስ እና ከልባችን የሚወጣ ሀሳብ እኮ እጅግ በጣም ብዙ ነው እና የእነ ስምዖን ጴጥሮስ ፍርሃት እንዴት እንዲያስቡ እንኳን አልፈቀደላቸው። ጌታችን ግድ የለሽ እንደሆነ እንዲረዱ ታደረጋቸው እና መቼም ለእኔ ግድ የለህም፣ ለእኔ አታስብም፣ እኔ ላንተ ሰው አይደለሁም፣ ሰው አልመስልህም፣ ልጅ አልመስልህም፣ ዘግይተህብኛል፣ በጣም በጣም በጣም ተተኛል፣ ፊትህን መልሰብኛል፣ ጨክነብኛል ብለህ ነው። ጥብቅ የሆነ ጸሎት ምንጸልይ ክርስቲያኖች አለን፣ ግን ስንጠፋ አይገድም እያለን ነው ምንቀሰቀሰው። መፈወስ የሚገባን እኛ ነን። ጌታችንን የሚጠብቀው ልባችን እስኪፈወስ ድረስ ነው። እኛን ለመርዳት ሀይለኛ ልብ ያለን አለን፣ እልህኛ፣ በጣም እልህኞች። በቃ ነገሮችን ወደ ራሳችን ወስደን ራሳችን በነገሮች ሚዛን ከመመዘን ይልቅ እግዚአብሔርን ችነት መመዘን ምንፈልግ፣ ጥፋተኛ ነህ ልንለው ምንዳዳ ሰዎች አለን። መማር መታነጽ ግን ይገባናል። እግዚአብሔር ልጅ እና ተነሳ ጌታዬው ጸጥ አደረገው። ታላቅ ጸጥታ ሆነ። ለሁሌም መቼም ሁሌም፣ ንፋስ የለም። ታላቅ ጸጥታም ይሆናል። መካኔቷ ትወልዳለች። የታመመውም ካልጋው ይነሳል። የታሰረውም ወደ ቤተሰቦቹ ይገባል፣ ይቀላቀላል። የተቸገረውም ቤቱ ይሞላል። ግራ የገባው መንገድ ያገኛል። ምን ልስራ ያለውም የበረከት መንገዱን በሩን ይመለከታል። መቼም ታላቅ ጸጥታ ይሆናል። ያልተማረው ይማራል። እምነት ያጣው እምነት በእምነት መደላደል ይቆማል። መንፈሳዊነቱ ያድራል፣ ያድጋል፣ ለንስሐ ይበቃል። ለስጋው ደግሞ ይበቃል። እግዚአብሔርን ለማየት ይበቃል። ታለ ጸጥታ እኮ የሚሆንበት ጊዜ አለ። እምቢ ያለ ሰውነት ይገዛል። በኃጢአት በአመፀኝነት ያስቸገረ የፈቃዳችን ጉልበት ይመረከካል። ለክርስቶስ ቀን አለ፣ ተነስቶ እስኪናገድ ድረስ ነው ተስፋ እንዳትቆርጡ፣ ከፊቱ እንዳትሸሹ፣ ከጀልባው እንዳትወርዱ። ቀን አለው ሁሉ ቦታውን የሚይዝበት ቀን አለው። ሁሉ የትዳራችሁ ችግር የሚስተካከልበት ቀን አለው። ሰው ልብ የሚያገኝበት ቀን አለው። የሰው ዓይን የሚከፈትበት ቀን አለው። ግን እየተነጨነጫችሁ አለ እያመናችሁ እየጠበቃችሁ እግዚአብሔርን ቆይቼ ደጅ ጠናሁት፣ እሱም ዘንበል አለ። ቆይቼ ደጅ ጠናሁት፣ ዘንበል አለ። ደጅ መጥናቱ መታገሱ፣ ትልቁ የመንፈስ ፍሬ በመታገሱ መሰራት፣ መታነጹ ነው። እናንተ እግዚአብሔር ሕንፃ ናችሁ ነው እኮ የሚለን እግዚአብሔር ሕንፃ ሕንፃ መቼ በአንድ ቀን ተሰርቶ ያልቃል መቼ የረጠበው እስኪደርቅ የተለሰነው እስኪደርቅ መሰረቱ የተገነባው እስኪጸና በትዕግስት ነው እኮ የሚሰራው፣ በጊዜ እኮ ነው የሚሰራው። አንድ ወዳጅ ነበረኝና አንዲት አከራይ አማ አማረውት ቤት ሰራለ ብሎ ተነሳ። ንግድበታለ ብሎ ያሰበውን ገንዘብ ቤት ካልሰራውበት አለና ቅርብ ጊዜ ነው። ከአራት ከአምስት ዓመት በፊት፣ አንድ ቦታ ነበረው፣ ሄዶ ቤት ሰራ። በጣም ተናዶ ነው፣ በንዴት ነው የጀመረው ቤት እና። አከራይዋ ክፉ ቃል ተናግረውት፣ እኔም ቤት አለኝ፣ እኔም ባለቤት ሆናለሁ ብሎ ነው እና በጣም ያጣድፈዋል ቤቱን፣ ከዛ ቤት ለመውጣት በጣም ያጣድፈዋል። ያጣድፈዋል፣ ደግሞ ከቤቱ መውጣት አልፈለግም ቤቴን አሳያቸዋለሁ ብሎ ምልህም ይዞታል። እና ቤቱን የሚያሰራው ሰው ተው ተረጋጋ፣ ይሄ ነገር ሳይደርቅ አይለሰን ትንሽ ጊዜ ውሰድ። አልሰማም አለ። በቃ ትንሽ መጠጥ ሲል ቀቡት ለስኑት ብላ ምን እያለ ቤቱ በደምብ ሳይሆን በአንዴ በቃ አሳምረውና ገባ። ያ ሰውዬ እዛ ቤት ማለት የሚፈልገውን ነገር አረገ። ለሰዎቹም ያንን ነገር አሳያቸው። ሴትዮዋም ለአከራይዋም አሳየ። የሚፈልገውን ነገር አደረገ። ከዛ ከአመት በኋላ ያ ቤት መሰንጠቅ ጀመረ። ግድግዳ ሁሉ ይሰነጠቅ ጀመር፣ ጣሪያው ያፈስ ጀመር። ይሄ ታውቃላችሁ ክረምት ሲመጣ ላይ የሚፈስ በማይታወቅ ቦታ የሚገባ ፍሳሽ እንዳለ የተሰራውን ጅብ ሰሞን አበላሸበት። እንደገና እንደ አዲስ ቤተሰሪ ቆርቆሮ ቆርቆሮ ቆርቆሮ እንደ አዲስ ያ ቤት የተሰራ ለምን ብትሉ፣ ቸኩሎ የተሰራ ቤት ስለነበረ። እግዚአብሔር ቸኩሎ የሚሰራው ቤት የለውም። በተረጋጋ ሁኔታ በትዕግስት ነው የሚሰራ። ጉዳዩ አላማው ከኛ ጋር ነው። እኛ ከምንፈልገው በዘመኑ ውስጥ ከሚሻር ነገር ጋር ዓለም የእግዚአብሔር ጉዳይ ዘመን ይሸረዋል። ለምሳሌ መኖሪያ፣ መብል፣ መጠጥ፣ ልብስና እነዚህ የምንፈልጋቸው ነገሮች በዘመን የሚሻሩ ናቸው። በዘመን የማይሻር ግን የኛ ማንነት የኛ ስብዕና፣ እሱን በመገንባት እግዚአብሔር በትዕግሥት ነው የሚሰራ እና ማዕበሉም ጸጥታውም በጊዜው ሁሉም በጊዜው ለጥቅማችን ይመጣል እና ሁሌ ማዕበል የለም ታላቅ ጸጥታ የሚሆንበት ጊዜ እንዳለ በወታችሁ አስባኩ ተጽናንታችሁ፣ በርትታችሁ ጠብቁት። እግዚአብሔር ይባርካችሁ። ጸጋ መንፈስ ቅዱስ ከእናንተ ጋር ይሁን መቼም። የእግዚአብሔር ቃል መብራታችን በራሳችን ራሳችንን የምናይበት ያስተማረን ክብር ምስጋና ይግባው። ቸርነቱ ብርሃኑ በቤታችን በኑሯችን በልጆቻችን ልብ ይሙላ። እግዚአብሔር የእግዚአብሔር ቸርነት የእመቤታችን እናታችን የቅድስት ባለም ጸሎት በረከት የመላህ ተጠበቃ አብሮን ይሁን። ያሳሰብኳችሁን ማሳሰቢያ የወንበሩን አትርሱ ደግሞ ኮሜንት አድርጋችሁ ውጡ። አንድ ሰው ኮሜንት ሲያደርግ ከፊት ቪዲዮ እንዲቀመጥ ዩቲዩብ ያደርገዋል። ተወዷል ብሎ ነው የሚያምነውና ላይክና ኮሜንት ስታደርጉ ማንኛውንም የአገልጋዮች ቪዲዮዎች እንደዚህ ስታደርጉ ፊት እንዲቀመጡ ታግዛላችሁ። እግዚአብሔር እናንተን ቤታችሁን ይባርክ። ቀሲስ አሸናፊ